ሰላም ሰላም፣ ጤና ይስጥልኝ፣ እንደምን አላችሁ የቻናሌ ቤተሰቦች፣ እንኳን ደህና መጣችሁ። ለቻናሌ አዲስ የሆናችሁ ሰዎች፣ ያው እንደተለመደው ሰብስክራይብ፣ ላይክ፣ እንዲሁም ደግሞ የሼር በተኗል በመጫን እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ በዚህ አጋጣሚ ጋብዣችኋለሁ። እንኳን ደህና መጣችሁ። ዛሬ አዲስ እንግዲህ የላችሁ መጥቻለሁ። ጀስት ፈታ ዘና እንድንል ብቻ ነው የዛሬው ቆይታችን ማለት ነው። የዛሬው ቆይታችን ከምንም ከምንም ጋር የሚያያዝ የሚነካካ ነገር አይደለም። ጀስት አዜ ኮሜዲ ብቻ ፈታ እንድንልበት ብቻ ነው። እንግዲህ ዛሬ አንድ ትልቅ እንግዳ ይዤላችሁ መጥቻለሁ። ይሄ እንግዳ የተሰማውን ስሜት የተሰማውን ፊሊንግ በዘንድሮ በሰሞኑ ሁኔታ ላይ ማለት ነው እንግዲህ ቲክቶክ ላይ ላይቭ ላይ የሚደረጉ ጌሞች ላይ አንድ ትንሽ ዊርድ የሆነ ወይም ደግሞ ከኛ ካልቸር ውጭ የሆነ እዛ ጋር ሲካሄድ ተመልክተናል፣ እና ያንን ነገር መቼም ይሄ ተጋባዥ እንግዳዬ በዚህ ጉዳይ ላይ መቼም ተመልክቶታል አይቶታል፣ እና እሱም ቲክቶከር ስለሆነ ማለት ነው ምን አይነት ፊሊንግ አለው በዛ መልኩ ላይ ምን አይነት የሱስ አመለካከት የሱስ አስተሳሰብ ምን አይነት ነው የሚለውን እንግዲህ አብራችሁኝ ከቆያችሁ ያንን ተመለከታላችሁ ማለት ነው። እንግዲህ ማን ነው ካላችሁኝ ሞጣ ነው። ሞጣ እንግዲህ ወደ መድረኩ ጋብዛለኝ። ሞጣ እንኳን ደህና መጣህልኝ። እንግዲህ ሰሞኑ ላይ የተካሄደ የነበረውን ብዙዎቹን ያናደደ፣ ብዙዎችን ያስቆጣ፣ ብዙዎቹን ከባህላችን ውጭ ያፈነገጠ ያለውን ቪዲዮ አይ ቲንክ የተመለከትከው ይመስለኛል። ላይቭ ላይ የነበረውን የውድድር ማለት ነው እናንተ የተቆረጠውን ያያችሁ አልነበርኩኝም እኔ ላይቭ ላይ አልነበርኩኝም። ቆርጠው በላኩት ነው ያየሁት። ምን ነው ሙሉ ቪዲዮን ተመልክተው ሰዎች ታዘቡን እንዴ! ነጮች ራሱ በቃ ይሄን ህዝብ ማምን ዝም ብሎ ይሄ እኮ ዝም ብለን ብንመጣ ዛሬ ወይ ወይ፣ ቶቶ ቶቶ፣ ሞቶ ሞቶ፣ እንደው ነጮቹ ድረስባችን ከደረሰን እንኳን ተው ይቀር ይቀር፣ እንደው ስማችን እንደው ከመጠልሸቱ በፊት ቶንዶ። ግን ቪዲዮውን ተመልክተከዋል። እስቲ ለማስታወስ ያህል እንደው አጀማመሩ እንዴት እንደነበረ ትንሽ ቀንጫብ አድርጌ ላሳይ። ከዛ በኋላ ሊጨርስ ምንድነው በክዳም ምከች፣ ወደዛ በሃይላንዱ ነው የምፈልገው። ረመዳ የመልኳም ክፋት፣ የአስተሳሰቧ ክፋት ስታስታለች። በሽተኛ ከየት ነው ያመጧት? እኔ ራስ አላውቅም፣ እኔ ራሴ አላውቅም። በፊት በፊት እኮ የጌም ላይ የሚጫወቱት ግን ቅጣቱ የሚያምር ነበር። አሁን አሁን ነው ከገበታቸ ሄደው። ኧረ ይሄ ብቻ ምስሎ ምናልባት ዘንግተው ከሆነ ቆይ ሌላውንም ልጨርስል እስከ መጨረሻው እከታለሁ አንት ስል እከታለሁ። አይገርምህም? ይኸው እራቅ በይ ወደ ጎን እየታየሁ በቃ፣ ከዚህ መለክኩኝ እንትን የቋንጃ ከክ ምን ማለት ነው? የቋንጃ ከክ። ለማንኛውም እኔ ትርጉሙ ይቆየኝ፣ ችግር የለውም እኔ ትርጉሙን አላውቀውም። ሞጣ እስኪ ለማንኛውም ግን ያው አብሯት ደግሞ እየተበሳበሰ ያለው አንድ ጨምላቃም ደግሞ አለ። ያው እሱም ደግሞ ቅጣቱን የሚያመጣው እሱ ነው፣ ከወገብ በታች ትኩረት እያደረገ እሱንስ ምን ትለዋለ ታዲያ ብሎ። አሁን ይህን ሰውዬ ሰው እኮ አይደለም ለዚህ ሰውዬ መልስ አልሰጥም ባይዞ በጣም ተራና በጣም ምንቀው ሰው ይሄ ሰውዬ እኮ ምን ያልሆነው ነገር አለ ፆታውን ብቻ ነው ያልቀየረው እሺ ለማንኛውም እንግዲህ ያው እኛም እንፈራለን ፆታውን እንዳይቀየር ግን ምን አይነት ሰዎች ናቸው ብለህ ታስባለህ? እንደዚህ እንደዚህ አይነት ነገር ላይ ብለህ እየተቀመጡ በተለይ ደግሞ እንደዚህ አይነት አስቀያሚ ጌም ቅጣቶችን የሚጫወቱ ልጆች ምን አይነት ናቸው ብለህ ኮሌጅ ገብቶ የኮሌጅ ነው ያክል ማሰብ የአራተኛ ክፍል ወይ የሁለተኛ ክፍል ተማሪ ያለች እሷን ያክል ማሰብ መች አይ ሞጣ ልክ ነህ፣ ጥሩ ገልጸሃቸዋል። ልጅቷ እንዲሁም እኮ እንደዚህ ስትወቀስ ምን አገባችሁ ጌም ነው መብቴ ነው ብላለች። አትበሳጭ አትበሳጭ አትበሳጭ ወዳጅ ቲክቶክ ላይ ያሉ ሰዎች ጨጓራን ይሉታል እንጂ በታምር አይሳቁትም ስለዚህ ለነሱ ቦታ ተስ አትበሳጭ አትበሳጭ ብዙም እንትን አታደርግ አሁ በእርግጥ ያበሳጫል እኔንም አናዶኛል በእርግጥ ይሄ ዘይት እንግዲህ እዛ ላይ መጨመሩ ካለውም ከማህበረሰቡ ማኳያ ዘይት መወደድ ጋር በጣም አስቸጋሪ ነገር ነው ህብረተሰቡ ዘይት ተወደውበት እዛ ጋር ችግር ውስጥ ነው ያለው እዚህ ጋር ደግሞ ዘይትን መጫወቻ እያደረጉ አጓጉል ቦታ ላይ ሲፈስ ማየት ትንሽ ይጨንቃል እና ግን ይሄ የዘይቱ ዛ በኢትዮጵያ ላይስ ቢሆን ለማህበረሰቡ ምንድን ነው ብለህ ነው ወይስ የምታስበው? እውነት ነው፣ እውነት ነው፣ እውነት ነው። ያው ዘይት የኑሮ ዋልታ ዋልታ ምሰሶም እንዲሁም ቅማብ ነው። እንግዲህ ሞጣ በጣም አመሰግናለሁ፣ እስካሁን ለነበረን ቆይታ አብረህኝ እስካሁን ድረስ ስለነበርክ፣ እንግዲህ ስላበሳጭሁም በጣም ይቅርታ ጠይቃለሁኝ። እኔ አይደለሁም እንግዲህ ልጆቹ ናቸው። ለማንኛውም እስኪ ወደ ቲክቶክ መንደር ደግሞ ያገኘትኝን በዚሁ ዙሪያ ላይ ፈታ ዘና የሚያደርግ ትንሽ ፈገግታን የሚጭር አንድ ጭውውት እዛ ጋር ተመልክቻለሁኝ እና እሱን ሊጋብዛችሁና እመለሳለሁኝ

ነዋል አልበላ ማልጠጣም ብዬ የገዛሁትን ዘይት ቤተሰብ አብረን ለነበረን ቆይታ ሁሉ ከለባ አመሰግናለሁኝ። እንግዲህ እንደዚህ እንደዚህ አይነት ነገሮችን ያው የቲክቶክ ላይ በተለይ ደግሞ የሚካሄዱትን ሽጋጦት የሆኑ ባህሪያቶች ያው እየተዘወተሩ እየመጡ ስለሆነ ሁላችንም ይህንን ነገር በመኮነን ወይም ደግሞ አግባብ አለመሆኑን በማሳየት በተለያየ ሶሻል ሚዲያ እነዚህ ልጆች ምናልባት ኀፍረት ከተሰማቸው አፍረውም እንዲተዉ በማድረግ የተቻለ ጫና በማድረግ ማለት ነው የማህበረሰባችንን የሆነ ሞራል መጠበቅ መቻል አለ አለብን። ከባህል ከካልቸሩ ያፈነገጠ የወጣ ነገር ስንመለከት ምንጊዜም ኖ ማለት መቻል አለብን። ወደ ባህላችን ወደ ራሳችን ማንነታችን መመለስ አለብን እና ይሄ ቁጭ ብሎ ላይ የቲክቶክ ላይ የልመና ስራ ነው ኖርማል ያው ጌምም እዚያ ጋር ቁጭ ምን እንትን የምናደርገው ኦኬ እስ ኦኬ እዚያ ጋር ማናቸውም ነገሮችም ይካሄዱ እንደ ሰው ኢንተረስት ምንም ችግር የለውም። ጌምም ኢንተርቴን እየተደረገ እየተጫወቱ ራሳቸውን እያዝናኑ ሌሎችንም እያዝናኑ እያጫወቱ ማግኘት ያለባቸው ያገኙ ነገር ግን እንደዚህ አይነት ጋጠወጥ የሆነ ስነምግባር እዛ ጋር ሲታይ ግን ሁላችንም ለምን ይሆናል ብለን ያንን ነገር እንዲስተካከል ማድረግ አለብን። ያንን ካላደረግን ግን አሁንም ሶሻል ሚዲያው እየተጨማለቀ ፈር እያጣ ቅጡን እያጣ ሌሎችን መሳቂያ መሳለቂያ መሆናችን አይቀርም እና ሁላችንም በጋራ ይህንን ነገሮችን መቃወም እና መከልከል አለብን። ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁ አትርሱ። በጣም አመሰግናለኝ።